እንደምን አላችሁ የተወደዳችሁ የካናል ቲዩብ ቤተሰቦች ለፈተና ዝግጅት የሚረዱ አስር ውጤታማ ያጠናን ስልቶችን ለእናንተ ለማጋራት ወደናል አብራችሁን ስለምትቆዩ ከልብ እያመሰገን ወደ መረጃው እንለፍ ለፈተና እየተዘጋጁ ከሆነ እነዚህ አስር ውጤታማ ያጠናን ስልቶችን በትክክል ይተግብሩ አንድ ቀደም ብለው በመጀመር በቅድ ይመሩ ጥናትን ቀደም ብሎ መጀመር እንዲሁም ሊተገበር የሚችል የጥናት መርሃ ግብር ማዘጋጀትና በእርሱ መመራት ትልቅ ጥቅም አለው። በሚያጠኑበት ወቅትም ለከበባ ደረሰ ጉዳዮች ቅድሚያ መስጠት ይመከራል። የጥናት እቅድ ሲያወጡ የመጠባበቂያ ቀናትን ማካተትም አይርሱ። ሁለት የጥናት ቦታውን ይምረጡ። የጥናት ቦታ መምረጥ ለፈተና ዝግጅት አስፈላጊ ነገር ነው። የተሻለ ትኩረት እንዲኖረን ለማድረግ ይረዳናልና። ለመማሪያ መጽሐፍትና ማስታወሻ ደብተሮች ማስቀመጫ በቂ ቦታ ማዘጋጀት፣ የሚያጠኑበት ቦታ በቂ ብርሃን ያለው መሆኑን ማረጋገጥ፣ የሚቀመጡበት ወንበር ምቾት እንዲኖረው ማድረግ፣ ስልክ ወይም ታብሌት እንዳይረብሾ መዝጋት ለውጤታማ ጥናት እጅጉን አስፈላጊ ነው። ሶስት ንቁ የጥናት ዘዴዎችን ይጠቀሙ። ለፈተና ዝግጅት የሚሆኑ ጽሑፎችን ከማንበብ ባለፈ ያነበቡትን ርዕሰ ጉዳይ እንዲያስታውሱት ወይም እንዲገነዘቡት የሚያስችሉ የተለያዩ ቴክኒኮችን መጠቀም ያስፈልጋል። በእርግጥ በጣም ጥሩ የሚባለው ቴክኒክ እንደ መማር ዘዴያችን፣ እንደ ጥናት ርዕሰ ጉዳያችን የተለያየ ቢሆንም ከቴክኒኮች መካከል የሚከተሉትን መጠቀም ይቻላል። አንደኛ የአእምሮ ካርታ መሳል። ይህም በቁልፍ ሀሳቦች መካከል ምስላዊ ግንኙነትን ለመፍጠር ያስችለናል። በተለይ ውስብስብ ርዕሰ ጉዳዮችን በብቃት ለመገንዘብና ለማስታወስ በእጅጉ ይረዳናል። ሁለተኛው ፍላሽ ካርዶችን መጠቀም። ካርዶችን ወይም ዲጂታል መሳሪያዎችን ተጠቅሞ አብይ የጥናት ጉዳዮችን በማዘጋጀት ማህደረ ትውስታችንን ማጠናከር ይቻላል። ሶስተኛው ሌሎችን ማስተማር ነው። ሌሎች ሰዎችን ማስተማር ጽንሰ ሀሳቦችን የበለጠ የማብራራትና የማብላላት ዕድልን ይፈጥርልናል። አራት በትክክለኛ የፈተና ሁኔታ ውስጥ እንዳሉ አስመስለው ይለማመዱ። ባለፉ የፈተና ወረቀቶች መለማመድ በጣም ጥሩ ነው። ይህም ትክክለኛ የፈተና ሁኔታዎችን በመፍጠር የሚከወን መሆን አለበት። ሰዓት ቆጣሪ ማዘጋጀት፣ ጸጥ ያለ ክፍል መጠቀምና ትክክለኛውን የፈተና ሁነት መከተል ይገባል። ይህ አሰራር ጊዜን በአግባቡ ለመቆጣጠርና ጭንቀትን ለመቀነስ ይረዳል። አምስት በጥናት መካከል እረፍት ይውሰዱ። እንደ ፖሞዶሮ ቴክኒክ ያሉት የጥናት ስልቶች ለዚህ በአብነት ይጠቀሳሉ። በዚህ ቴክኒክ መሰረት ለ25 ደቂቃዎች ማጥናት ከዛም የአምስት ደቂቃ እረፍት መውሰድ፣ ከአራቱ ዑደቶች በኋላ ከ15 እስከ 30 ደቂቃዎች ረዘም ያለ እረፍት መውሰድ። እነዚህን የእረፍት ጊዜያት አእምሮን ለማደስ እና ፈጣን የእግር ጉዞ ለማድረግ ይጠቀሙባቸው። በፈተና ዝግጅት ወቅት ጥናትንና እረፍትን ማመጣጠን አስፈላጊ ስለሆነ እንደዚህ አይነት መደበኛ እረፍቶችን ማቀድን አይርሱም። ስድስት ለእርስዎ ጥቅም ቴክኖሎጂን ይጠቀሙ የጥናት ልምዶን ሊያሻሽሉ የሚችሉ መተግበሪያዎችንና መሳሪያዎችን መጠቀም ያስፈልጋል ጥቂቶቹን ከዚህ ቀጥለን እንጠቁማለን አንደኛው ኩዊዝሌት ፍላሽ ካርዶችን ለመፍጠር ያገለግላል ሁለተኛው ፎረስት አፕ ትኩረትን የሚከፋፍሉ ነገሮችን ለማስወገድ ይጠቅማል ሶስተኛው ጉግል ኪፕ ወይም ኖሽን ማስታወሻዎችን ለማደራጀት ያገለግላል አራተኛው ስተዲ ቡኒ ለፈተና ተነሳሽነት የጥናት ጊዜ ቆጣሪ ለማሳየት ይጠቅማል። ሰባት አእምሮን በጥበብ ያዳብሩት ወይም ያብሩት። ትኩረትንና ትውስታን ለማዳበር የሚያስችሉ አልሚ ምግቦችን በመመገብ ሰውነትንና አእምሮን ማዳበር ወይም ብሩህ ማድረግ ያስፈልጋል። በኦሜጋ 3 የበለጸጉ ምግቦችን፣ ጸረ ኦክሲዳንቶችን እና ካርቦሃይድሬት ያላቸው ምግቦችን በምግብ ዝርዝራችን ውስጥ ማካተት ለዚህ ይመከራል። በመደበኛነት ውሃ በመጠጣት በሰውነት ውስጥ እርጥበት እንዲኖር ማድረግ እንዲሁም የኃይል ግጭቶችን ለማስወገድ ካፌን አጠቃቀማችንን መገደብ ይመከራል። በፈተና ቀንም በተመሳሳይ መልኩ መሄድ ያስፈልጋል። ከፈተና በፊት ጥሩ ምግብ ይብሉ። ይህም በተለይ ቀስ በቀስ የኃይል ልቀት የሚሰጡ ምግቦችን መመገብን ይመለከታል። ስኳር የበዛባቸው ምግቦች ለወዲያው ኃይል የሚሰጡ ቢሆንም፣ ከሰዓታት በኋላ ግን ኃይል ሊያሳጡ ስለሚችሉ አለመመገቡ ይመከራል። ስምንት የአእምሮ ጤናን ችላ አይበሉ። ያለማቋረጥ ማጥናት ከፍተኛ ጭንቀት ሊፈጥር ስለሚችል አይመከርም። ጭንቀትን ለማስወገድም የማሰብ ችሎታን ወይም ማሰላሰልን መለማመድ ጥሩ ነው። እንደ ካልም ወይም ሄድ ስፔስ ያሉ መተግበሪያዎች ማሰላሰልን የሚያዳብሩ በመሆናቸው ጭንቀትን ለማስወገድ የሚረዱ እንደሆነ ይነገርላቸዋል። ከአቅም በላይ የሆነ ስሜት የሚሰማን ከሆነም ከሰዎች ጋር በመነጋገር ድጋፍ መጠየቅ ይገባል። ዘጠኝ በአካል ንቁ ይሁኑ። የአካል ብቃት እንቅስቃሴ ጥቅሙ ለሰውነት ብቻ ሳይሆን የእውቀት ተግባርንና የአእምሮን ጤናን ለማሻሻል ወሳኝ ሚና ይጫወታል። መደበኛ የአካል ብቃት እንቅስቃሴ የማስታወስ ችሎታን እንደሚያሳድግ፣ ትኩረትን እንደሚጨምርና ኢንዶርፊን በመልቀቅ ጭንቀትን እንደሚቀንስ ጥናቶች አመላክተዋል። እንደ የሀያ ደቂቃ ፈጣን የእግር ጉዞ አጭር የዳንስ ክፍለ ጊዜ ወይም ቀላል ዮጋ ያሉ ቀላል የእንቅስቃሴ ተግባራት ትኩረትንና ስሜትን በእጅጉ ያሳድጋሉ። ለተሻለ ውጤታማነት እንዲሁም ወደ አንጎል የሚሄደውን የደም ፍሰት ለማሻሻል እንደ መሮጥ ወይም መዋኘት ያሉ የኤሮቢክ ልምምዶችን በሳምንታዊ የዕለት ተዕለት እንቅስቃሴ ውስጥ ማካተት እጅጉን ጠቃሚ ነው። አስር ለፈተና ቀን እንደ ባለሙያ ይዘጋጁ። ለፈተና ቀን በደንብ መዘጋጀት ውጥረትን ይቀንሳል፣ የተሻለ ለመስራትም ይረዳል። በመሆኑም የፈተናውን ቦታ ጊዜና የሚፈለጉትን ቁሳቁሶች ወይም ሰነዶች ለምሳሌ መታወቂያ፣ ካልኩሌተር ደጋግሞ ማረጋገጥ ያስፈልጋል። አስፈላጊ ነገሮችን እንደ ጽህፈት መሳሪያ፣ ውሃ እና ማንኛውም የሚፈለጉ የወረቀት ስራዎችን መሰብሰብ እንዲሁ ለመዘጋጀት ምግብ ለመብላትና ሳይቻኮሉ ለመጓዝ በቂ ጊዜ መያዝም የሚመከሩ ጉዳዮች ናቸው። ለፈተና ውጤታማነትን ለሕይወቱ ስኬትን እየተመኘን ለዛሬ ያልነውን በዚሁ ቋጨን። መልካም ጊዜ